የግብፁ ፕሬዚዳንት አብዱልፈታ አልሲሲ የጆርዳኑ ንጉሥ አብደላና የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በጋዛ አፋጣኝ የተኩስ አቁም ዋስትና በሚሰጥበት ሁኔታ ላይ ተወያይተዋል። ሚያዚያ 7 ቀን 2025 የግብፅ የፈረንሳይና ዮርዳኖስ መሪዎች ከአሜሪካ ፕሬዚዳንት ጋር በካይሮ በተካሄደው የሶስትዮሽ መሪዎች ጉባኤ ላይ የጋራ የስልክ ውይይት አድርገዋል። ኢማኑኤል ማክሮን ካይሮ እንደ ገቡ በጋዛ አስቸኳይ ጊዜ ምላሽ ለመነጋገር በፕሬዚዳንት አልሲሲ ግብዣ ከግብፅ ፕሬዚዳንትና ከዮርዳኖሱ ከዮርዳኖስ ንጉሥ ሁሴን ጋር የሶስትዮሽ ጉባኤ እናደርጋለን ሲሉ ተደምጠዋል።

የግብፁ ፕሬዚደንት አብዱል ፈታ አልሲሲ እንዳሉት ሶስቱ መሪዎች ከፕሬዚደንት ትራምፕ ጋር በጋዛ ሰርጥ አስቸኳይ የተኩስ አቁም ዋስትና በሚሰጥበት ሁኔታ ላይ መወያየታቸውን ገልጸው ሰብአዊ እርዳታ ለመስጠት ሙሉ በሙሉ ተደራሽነቱን ለመቀጠልና ሁሉም ታጋቾችና እስረኞች በአስቸኳይ ማስፈታት እንደሚያስፈልግ አሳስበዋል። ሶስቱ መሪዎች ለትክክለኛ የፖለቲካ አድማስ ምቹ ሁኔታዎችን መፍጠርና የፍልስጤም ሕዝብ ችግር ለመፍታት ዓለም አቀፍ ጥረቶችን ማሰባሰብና የሁሉም ደህንነትና ሰላም መመለስና የሁለት መንግስታት መፍትሄን ተግባራዊ ማድረግ አስፈላጊ መሆኑን አሳስበዋል። መሪዎቹ ከፕሬዚደንት ትራምፕ ጋር ቅርብ ግንኙነት ለመቀጠል ስምምነት ላይ ደርሰዋል። በተደረገው የስልክ ውይይት ዓለም አቀፍ ህግን መሠረት በማድረግ ለዓለም አቀፉ ደህንነትና መረጋጋት የጋራ ፍላጎት ላይ ለመድረስ ሂደቱን ማፋጠን አስፈላጊ መሆኑን አጽንኦት ተሰጥቶታል። የፈረንሳይ ፕሬዝዳንትና የግብጾቻቸው በመካከለኛ በመካከለኛው ምስራቅ ጉዳዮች ባሻገር በሁለቱ ሀገራት መካከል ስላለው የንግድና ኢኮኖሚያዊ ጉዳዮች መወያየታቸውን ዘገባዎች አመላክተዋል። በተያያዘ ዜናም የሳውዲ አረቢያ መከላከያ ሚኒስትርና የአሜሪካ አቻቸው ስለ ሁለቱ ሀገራት ግንኙነትና ወታደራዊ ትብብር እንዲሁም ቀጠናዊ ጉዳዮች ተወያይተዋል። የሳውዲ አረቢያዊ መከላከያ ሚኒስትር ልዑል ካሊድ ቢን ሳልማን ቢን አብዱላዚዝ ከአሜሪካ የመከላከያ ሚኒስትር ፒት ክሰት ጋር ውይይት ያደረጉት በስልክ እንደሆነ ነው የዜና ዘገባዎች ያመላከቱት። በንግግራቸው ወቅት ሁለቱ ባለስልጣናት የሳውዲና የአሜሪካ ግንኙነትና በመከላከያ ትብብር ያላቸውን በጎ ተስፋዎች ገምግመዋል በቀጠናዊ ለውጦችና ችግሮችን ለመፍታት እየተደረጉ ያሉ ጥረቶች እንዲሁም የሁለቱ ሀገራት አህጉራዊና ዓለም አቀፍ ደህንነትና መረጋጋት ለመደገፍ ያላቸውን የጋራ ራዕይ ላይ ተወያይተዋል። ሀገራቱ ጠንከር ያለ መከላከያ ስምምነቶችን በተደጋጋሚ ሲያደርጉና ይህንኑ ስምምነት ሲያጸኑ መቆየታቸው ይታወሳል።